በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ አንድ በመላከ መንክራት ግርማ ወንድሙ ከቁጥር መቶ አውዴ ነገስት ፍካሬ ኮኮብ ወይም ኮኮብ ቆጠራ ወይም በእንግሊዝኛው አስትሮሎጂ የምንለው ወንድ ልጅን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስት የሚጠራም ጠንቋይም ሙትሳቢም በአንተ ዘንድ አይገኝም። ዘዳግም 18 ከቁጥር 10 እስከ 11 አውዴ ነገስት በኢትዮጵያውያን በጥንታዊ ኢትዮጵያውያን ሊቃውንትና ጠበብታት እየተዘጋጀ የሥነ ምርምር ውጤት እንደሆነ የተነገረ ታላቅ ብሔራዊ ቅርስ ነው እየተባለ የሚሞካሽ ነገር ግን እውነታው ከዚህ ጭብጥ ፈጽሞ የራቀ ለዘመናት ያክል ተሸክመ ነው የኖርን። አሁንም የተሸከምነው ከሴጣን ጋር አቆራይቶ የዲያብሎስ ልጆች እንድንሆን ያደረገ የክፉ መንፈስ ሌላው መመሪያ ነው። ትውልድን ያበላሸውና የሚያበላሸው ያሳተውና የሚያስተው ያጠፋውና የሚያጠፋው በአጠቃላይ አገርንና ሕዝብን ያወደመውና የሚያወድመው የሴጣን መጽሐፍ እንዴት ነው የሚያኮራ ብሔራዊ ቅርስ ሊሆን የሚችለው? እግዚአብሔር አምላክ ማስተዋሉን ይስጠን። አውዴ ነገስት ለሚያምኑት ወይም ለተቀበሉት ሰዎች የወደፊት እድላቸውን የሚያስሩበትና ጥንዶች ጋብቻ የሚመሰርቱበት የስራ፣ የትምህርትና የእውቀት ወዘተ ስምረት ወይም ውድቀት የሚላክበት የሚወልዱ ልጆች ጠባይና መል የሚለይበት በሌላ አነጋገር ከመናፍስቱ ጋር የሚኖራቸው ቁርኝት ወይም ግንኙነት የሚመዘንበትና የሚወሰንበት የሰይጣን ዲያብሎስ የስሌት መሳሪያ ነው። የአውዴ ነገስት ወይም የኮኮብ ቆጠራ መንፈሶች ለሰይጣን የመነሻ መንደርደሪያ ጥቆማ የሚሰጡና የሚያቀርቡ ሰዎችን ከዳቢሎስ ጋር የሚያገናኙ የክፉ መንፈስ ድርጊት የጊዜ ሰሌዳ ናቸው። መናፍስቱ በሰይጣን ጎታችሁ ማለትም በጠንቋዩ፣ በመተተኛው ወይም ደግሞ በራሳቸው በግለሰቦቹ አማካኝነት የወደፊት ስኬታቸውና ውድቀታቸው ባውዴ ነገሥቱ የስሌት ቀመር መሰረት፣ እየተሰላ እንዲሁም የእጅ መዳፋቸው እየታየና እየተነበበ በጥንቆላው አሰራር አማካኝነት የሟርቱን ዓለም በወዳጅነት ይቀላቀላሉ። በመጀመሪያዊ መጽሐፍ ሲገዛ ቀጥሎም ሲገለጥ በገዛውና በገለጠው ሰው ሕይወት ውስጥ ለመግባት የክፉ መንፈስ ሰራዊት ዙሪያውን ይከባል፣ ለስራ ይሰበሰባል፣ ተሰልፎ ይጠባበቃል። ዳቢሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። አንደኛ ጴጥሮስ አምስት ከቁጥር ስምንት። አውደ ነገስት ቆጣሪና አስቆጣሪ ሆይ አስተውል። ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። ሮሜ ሁለት አምስት አውደ ነገስት በዓመቱ ወራት ልክ አስራ ሁለት